ገና እኮ እዛ እኮ ማዶ እኮ የሚቀበሉትን ሰዎች አሉ። ምን አይነት በቃ ችግር ሌላ ነገር ነው። እኔ አልፈልግም እያለ ነው እየደከመው ገና ሆኑ። ለምንድን እንደዚያ የምትሆነው ለምን ትፈራለች ምናምን ብላ ነው

ብዙ ሩቅ ሄድሽም እዛ ጋር ምንድን ምንድን ነው የሚመጣው ነገር? ያው እንጨት እንጨት ነው። ቦታ መርጦ ነው። እንዴት ነው አብዞ የማይኖረው እዛ ጋር ዳርዳር ይኖራል ይገባል ይጋባል ውሃ እንዴ ይዋኛል ሰው በሌለበት ነው እኮ ሰው እኮ የለበትም እኛ እኮ ነው የሄድንበት ያለ ነው ቢቀርብኝ አይ ዲዛይኑ የሆነ በርኮታ የሚባል የሆነ በእድሜ አነስ ያሉት ትናሾች ወደ ሜዳ አለ የሆነ ውሳኔ የሚወሰንበት ሽማግሌዎች ቁጭ ምናምን ብሎ እና ወጣቶች እዛ ጋ መጥቶ ያን ውሳኔ መስማት አይችሉም እና ቦርኮታ ደግሞ ይሰጠላቸዋል። ይሄን እንደዛ አይነቱ ይሄ ደግሞ የሚሰጠው ነጻ አይሰጠላቸውም። አንድ ፍየል ያመጣሉ፣ ባጩንብ ይገረፋሉ። ባጩንብ ሲገረፍ ምልክት ሰርቶበት ነው ሰውነት እንዴ የሆነ ገብርኤል አርጦ ነው። ራሱ ግን ፈልጎት ነው። ግዴታ ነው ደግሞ ያን ካላደረክ ሽማግሎች የሚቀመጡበት ቦታ ላይ አትጋበዝም። እኔ ነኝ እንደው በተራዬ ወደ ታች እነሱ ያው ያስተናገርኩት የገረፍኩት ማለት ሌላው እንዲህ የፊትና የአካል ገጽታቸውን የሚያስውቡበት ከአካባቢው በተሰበሰቡ የተፈጥሮ ቀለማት ማለትም ነጭ ቾክ፣ ቢጫ ድንጋይ፣ ከሰልና ከአበቦች በሚገኙ ቀለማትን በማዋሃድ እንዲህ እኔንም አስውበውኛል። ቦና አደን መውጣት ይቻላል። ምናልባት ላንቺ መሆኑ የአሳ አደን ካልሆነ በስተቀር ጫካ ሄዶ ምናምን ማሳደሩ ይከብድልሻል። አንደኛ ጥቅጥቅ ያሉ ዛፎች ናቸው ያሉት እና ስር ለስር ጉዞ ምናምን ስለሚደረግ አይመችልሽም። ሴት እና ዋህደው መቼም ልዩነት የላቸውም ምናምን ተፋቅረው ምናምን ስለሚኖሩ የአሳ አደን ያ እሺ።